ካሜራ ግን የእውነት ነው የምልሽ። የፊት ቁጭት ሽንኩላ ነው ያወጣሽው። ቁጭት እንዳለሽ ማለት ነው አወጣሽው። ይመችሽ። ግን ግን ያውዲ ያኔ የኔ እናት ቢቀርብህስ ግን ለሚስቱ ያለው ክብር ሳላቴን ቀበል እውነት ነው የምላችሁ በጣም ነው ደስ ያለኝ። በነገራችን ላይ ትዕግስቱ ወንድ ልጅ እንደዚያ ትዕግስተኛ ሲሆን ደስ ይላል። በነገራችን ላይ ብራጎ ብራዘርስ ብራጎ ብራዘርስ፣ እንኳን ግን ተርፈሃል፣ ግን ተርፈሃል፣ ግን በካሜራ በስተጀርባ አልመታሃትም ጎበስ ጎበስ ጠጣት እናቴ እንግዲህ ያለ ተስፈንጥሬ በርግጫ እንዲያለልሽ ያላላት መስፈንጠሩን እንኳ አስፈነጠረች። እሱ አባትዬ ወዮ ተስፈንጥረ ትጥፊ እንዲያላላጋሽ ነው መሰላችሁ

አንተ የተጎዳኸው እኔ ከሳውዲ እኮ አንተ ኢትዮጵያ ገብተህ እንደፈለግ ስትቧጭ እኮ እኔ አንተ